በሚያሳስን ሁኔታ ኤፍዬ ና ናታን ተለያዩ። ሚኔ ያልጠበቅ ነው እንግዲህ ኤፍዬ ና ናታን ናታን ልቡ ተሰበረ። አልፈልግህም ሂድልኝ ካጠገብ ያለችው፣ እሱም ፕራንክ ነው ብትኝ ጭራሽን ያልመለስም አናግሪኝ፣ አይን አይነኝ ነው ያየሽ እያለ እሷም በቃ ሌላ ሰው ወድጃለሁ ልብን ስለሰበርኩ ይቅርታ በማለት በማለት ትነግረዋለች። ሰላም እንደምን አላችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሁላችሁም ወደ ቻናል እንኳን በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ ቤተሰብ ይሁኑን። ወዳችሁና ፈቅዳችሁ ስለምትከታተሉ እናመሰግናለን። ክፍል ስልሳ ሦስት ሐረግ ቀጥሏል ማለት ነው። ሀረግ ድራማ ያቆመችው እንግዲህ ጺና ጺና ኤፍዬ እየተነጋገሩ ቤታችንን በአንቺ ምክንያት መስሎኝ ነው ሁሉን ነገር ያጣው ነው ቤቱም የተያዘው የእኛን ቤት አይደለም፣ ድርጅቱን ራሱ አንችን ለማውጣት ብሎ የቤዛን ድርጅት ራሱ አስይዞ ነበረ። ነገር ግን አንቺ ልትረጅና እንትን ልትይ አልቻልሽም። ስለዚህ ቤታችንን ላደረግሽ ሁሉ ጠፍለያለች፣ በማለት ጽ በንዴትና በቁጭት ኤፉዬ ላይ ስትጮህባን ነበር። ኤፉዬ ምንግድብ መልስ ሰጣታለች። የሚጸጸትሽን ነገር አትበይ፣ በኋላ ላይ ጸጸት የሚያደርግብሽን ነገር አትናገሪ ስትላት፣ እኔ ለማደርገው ነገር አስቤና ተገንዝቤ ነው የምናገረው በማለት ለኤፉዬም መልስ ሰጣታለች። ኤፉዬም እንግዲህ ባለችበት ላይ በጭንቀትና ናታንም በጭንቀት ላይ ሆኖ ወደ እሷ ጋር በሄደ ሰአት በንዴትና በጉጭት ላይ ሆና ከፊቷ ላይ ብዙ ነገር እየተነበበ እሱን ለማዳን ያሳያት የአፌት የውሸቱ ድራማ ሲያሳይ ስንትን ስትለው ፊቱን በቃ ውጣልኝ፣ ብቻዬን መሆን እፈልጋለሁኝ እና እኔ አልፈልግህም በማለት እሱን ስትናገረው ነበር። ነገር ግን በኋላ ላይ እሱ ስታለቅስ እና ስታነባ እሱ በወጣ ሰዓት ይቅርታ በማለት ራሷን ሁሉ በቃ ያለችበትም አታውቅም የቆየም በጭንቀት እና ያሳያት ቪዲዮ ናታን የምታስበው ልጅ በዛ አይነት ደረጃ ሲያሳያት ልቧ ተሰብሯል። ዝም ይላት ሁሉ አፌት የነገራት ነው። ስለዚህ ደግሞ ለእሱ እንዳትናገሪ በማለት አሳምኗታል። እሷንም ይህን ነገር ከነገርሽው እጁን ሄዶ ሂዶ ይሰጣል ይታሰራል በማለት ሲላት ነበረ። እሱም ማለት ነው እንግዲህ ኤፉ በጭንቀትና በውጥረቱና የምትወደውን ባለቤቷን ናታንን ፈተና ያለፉበትን በቃ ሁለተኛ ካንተ ጋር ላገኘህ አልፈልግም ተወኝ በማለት በንዴትና በቁጭት ትናገረዋለች። እሱም እሺ አይን አይንሽ ኔ አይኝና አውሪ በማለት እሷም እያወገችው በቃው እኔ ራሴን ህይወት ጀምር እኔም የራሴን ህይወት ጀምር ያለው በማለት ለናታን ትነግረዋለች። ናታንም በተሰበረና ባዘነ ልብ ፕራንክ ነው ብትኝ ራሱ መለስም ምናምን በማለት ይነግራታል። እሱም በቃ በዛ አይነት ከሆነ ብሎ ትቷት ይሄዳል። ትቷት ሲሄድ እንግዲህ ምሳ ሊበሉ እንደቀረቡ ነው። ወይዘሮ ሉሊት ቀጭቋ ያለች በመፍራትና በጭንቀት አገሩን መንደሩን እየዳሰሰች መታ ነበረ። ስትመጣ ግን ስት መጣ እንግዲህ ደስ በሚል ነገር ማነች ጺም ነይቶሎኛ ካሆኝና ምሳዊ በማለት ትነግራታለች። ያን ነገር ስትነግራት ምሳዊ ስትላት አይ እኔ አልፈልግም በማለት ጺንም ክፈራታለች። እኔ ችግር የለውም በጣም ስፈልግሽ ነው የመጣሽው ስትላት እሷም እንግዲህ እሺ በማለት ቁጭ ብላ እን ወይዘሮ ገንዬ አንቺ የተንኮልሽ አሁንም ዛሬም ማለቀቀች በማለት ታስረዳታለች። እሷም እሺ በማለት በቃ አብሬያቸው ሊሄድ ብትላትም እንቢ በማለት ወደ ዊዘሪት ቤዚ ጋራ ተያይዘው ሄደዋል ማለት ነው። ፖሊሷና እሷ ፖሊሷ እንግዲህ ራሷን ከደበቀ በጣም ቆይታለች ብለን ነው። ስለዚህ ሁሉንም ነገር ስለምታውቅ ሁሉንም ነገር በማስረጃ በመረጃ እያወራች ሳለ እንግዲህ እሷም ይህን ነገር እንትን ብላ ኤፉም ነፂም ቤዚም ሁሉም ተገናኝተው ሕይወት ይዛት ዳ ያለው ነገር ያሁኑ ሳለ ብዙ ነገር እንትን እንዳሉ ነው የሚያሳየው ፊታቸው ላይ ማለት ነው እና እያሳዝናሉ በእውነት ለመናገር ናታንና እኔ ቤዚ እንዲጋቡ ነው የምፈልገው። እንዴ ብዙ ፈተናዎችን ያለፈኩ መጨረሻ ላይ ስኬታማ ደስተኛ የሚሆኑት እነሱ ሲገናኙ ነው። ስለዚህ አሁን እንዳድስ እኮ ልክ እንደ መጀመሪያው ምዕራፍ ነው አካሂዳቸው ማለት ነው። ምክንያቱም አሁን ላይ በዚህ ምክንያት መሄድ የለባቸውም ብዬ ነው የማስበው። ምን ስለዚህ ወደ ኋላ ነው የተመለሱት። ሶ አሁን ላይ ይህንን ካልኩት ምክንያቱም ፈተናዎችን ጺም ማነች ኤፉዬም፣ ናታንም ሁሉም በየአቅማቸው ፈተናቸውን ተፈትነዋል። ነገር ግን ሁለተኛ በዛ አይነት ደረጃ ባይሆን እንዳንድ ሀሳብ እንዳንድ ተመልካች ይህንን አቀርባለው ማለት ነው። ሲቀጥል ወደ ኤፉዬ ጋር ሂደን ኤፉዬ እንግዲህ ናታንን በተሰበረ እና በተጨነቀ ነገር ልቡንም እንደዛ ስትለው ተሰበረ። ናታንም ሞቶ ይሄደላት በቃ በምናደድም እንደዛ ስትለው ልቡን ሰብሯዊ ሳቅያ ብሎ በቃ ይሆንልሽ አላት እና በጭንቀት ተነስታ ሄደሽ በቃ አልፈልግህም፣ አልፈልግህም ካሁን በኋላ የራስን ህይወት ጀምር እኔ ራሴ ሰዋለኝ በማለት ስነግረው እሱም ከልብሻ አይደለም ከልብ ያደለውም በይም፣ በማለት እሱም ሲላት ነው በማለት ስትለው፣ በቃ በንዴት ነው እንትን እሺ ይሁንልሽ፣ አንቺ እንትን አለ እና ተነስቶ ሄደ። ናታንም ማለት ነው። ናታንም ከሄደ በኋላ እንግዲህ በንዴት ነው ምን ሆነሽ ነው መሆንህ ነው ወንድሜ? በማለት ጺም ህቱ ያን ነገር ሲነግራት አልፈልግህም የራስህን ህይወት ጀምር ብላለች ስትለው እንዴት ይሄን ትላለች እንዴት በማለት ጺም ራሷን መቆጣጠር አቃታት ከዛም በኋላ ጺም ወደ ሽስም ወደ ኤፉዬ ጋ በመሄድ ሁሉንም ነገር ነገረቻት አንቺን እኮ ለማስፈታት አንቺን የታያሽ ጊዜ ያላደረገው ነገር የለም አንቺ ግን እንዴት በአንድ ጊዜ በማለት ስትጮህ ነበረ ማለት ነው ነገር ግን እኔ ደስ ያለኝ የመጨረሻው ፓርት ላይ ማለት ነው፣ ፖሊሷ ራሷን ስታጋልጥ ሰላይ ሆነ። እኔ እሷን ሳላደንቃት አላልፍም። ያስያዘቻት ቤዜንም፣ እሷ የምታደርገው ሁሉም በጣም ድንቅ ነው። እንግዲህ እሷ ወደ ኤፉዬ ጋር በመግባት ምን ሆነሽ ነው ንገሪኝ እያለ ስትላት፣ አንቺ ቀባሽ በቃ ውጭልኝ በማለት ስትላት ከዛ አንቺ ማነሽ እንደዚህ የሱን ጸባይ ልታቂ የቻልሽው፣ በማለት የአፌትን ጸባይ ስትነግራት ነበር እና እንዳትናገር ይለሰዋለች እሱ የሚጠቀምባት ይሄ ቃል ነው በማለት ትነግራታለች። እንግዲህ ቤዚም ነገር ልትፈታ ነው ስትላደነገጠ አደነገጣይ ልትፈታ ነው ምናምን ስትላ ማለት ነው። እና እንግዲህ አፌትን በመሄድ ለቤዚ ዜና የነገራት እንደምንም ብለሽ ከጎኔ ጽን እንድታው እንድታቆሚልኝ እኛ ስንጋባ በማለት ጥያቄ ሲጠይቅ ነበረ ማለት ነው። እና ይህም ሁሉ ሲል ነበረ። እና ለማንኛውም እውነት ለመናገር አስተማሪ ነው ድራማው፣ ግን ወደኋላ ወደ ኋላ ስለተመለሱ አያስተምርም። አሁን ላይ መሆን ያለበት ናታንና ሹስመ ናታንና ኤፉዬ ናቸው እንጂ ጓደኛም ሆነ እንትን መሆን ያለባቸው ነገር ግን አሁን ላይ በጣም ነው እንትን ያለው ማለት ነው። እና አሁን ላይ ሳዘይም ማለት ነው አሁን ላይ ሳይ፣ እሺ ስሙ ናታን ናታንም ያው በንዴትና በተሰበረ ልቡ በማዘን ውጭ ሲወጣ ጺም እንግዲህ ወደ ጓደኛው ጋር በመደወል ወንድሜ እንድረስለት ልቡ ተሰብሯል በሚሉ ሄዷል፣ ሄድለት በማለት ተነግረዋለች። እሱም እሺ በቃ ትሰቢ በማለት አይኑ ይነግራታል። እሱም ወደ ተባለው ወደ እሱ ጋር ሲሄድ እሱን ሲያገኘው ፊቱ ውስጡ የተሰበረ እንደዚ አይነት ነገር ይታየኛል ይነበብብኛል ብለው ሲነግሩት፣ እሱም ደግሞ አይ ምንም አለው በማለት ናታንም ራሱን ፈገግ በማድረግ ውስጡ እየተናደደ ሲናገር ነበረ። መጨረሻ ላይ ግን ደስ ያለኝ ፖሊሷ ሰላይ ሆና መጣዛው በሩን ዘግታን ትንስትላት ለምንድን ነው በማለት በጭንቀትና በፍርሃት ሳለች እሷም ሁለተኛ ደግሞ ይሄን ትንስትላት ያለች ማለት ነው። ሁለተኛ እንግዲህ ናታንም ሲጠይቀው፣ ምንም አልሆንኩኝ፣ አንዳንዴ በህይወታችን ውስጥ የማይጠቅሙ ነገሮ ወይም ማንጠቅማቸው ከሆነው የምንወደው ሰዎች ፈገግ ብለን መሸኘት ብለ ፈገግ ማለት ለነሱ መልካም ነው፣ ውስጣችን እንትን እያለ ቢሆን በማለት ሲናገር ነበር። እውነት ለመናገር አስተማሪም ነገር አለው በዚህ ላይ ማለት ነው። እና ለማንኛውም እኔ ይህንን እንትን ልል ሳይሆን ያሁሉንም ነገር ይሁን ነው ማለት ነው። እና ሽሱም አሁን ላይ በቃ ወብሳይ በጣም ነው እንትን ያለ ማለት ነው። እና ኤፉዬም መንገድ ወስናለች ናታን ልታገባ ፖሊሷስ ይህ ሚስጥር ትነግራታለች ሲሰሙ ቤዚ ማናች ኤፉዬ ትነግራታለች ወይስ አትነግራትም የሚለው ላይ ነው ማለት ነው። ምክንያቱም እሷ ፖሊሱን አንትን ካለች ያለውን ነገር እንደዛ አድርጎ ነው በማለት ሳስረዳቻት ትረዳታ ላይ ብዬ አስባለሁ። እሱ ግን ለማንም እንዳትናገሪ ስላላት ያ ቃል ስለገባችን ልትናገር ፈቃደኛ አትሆንም ማለት ነው። እና በጣም ከባድ ነው ድራማው ማለት ነው። የምር ናታን እንትን ብሎ ሲሄድ እሷም ስታለቅስ በጣም ነው ያስከስኝ ማለት ነው እና ብዙን ጊዜ የሆነ ይሄ አሁን እዚህ ላይ እሷን የምትወደው ናታንም ናታንም የሚወደው እሷ ነው ነበረ። ነገር ግን እነሱ በዛ አይነት ደረጃ ሲሆኑ በቃ ውስጣቸው ግዴትና በቁጭት እንትን ይላል ማለት ነው። እንግዲህ ሳምንትም ቀጠሮ ይዞ ከቻልሽ ጺን ከጎንሽ እንድታያደርጊያት በማለት ስትነግራን ነበረ ማለት ነው እና አሁን ላይ እና አሁን በቃ ሁሉም ነገር እንግዲህ እስጣ ሁሉም እንትን ይላል ማለት ነው። እና ይሄን ይመስላል ወይ ማለት ነው። እናንተስ እንዴት አያችሁት? ግን የፖሊሷን ሳላ ድንቅ አላልፍም። በፊት ሰዓት በጣም ታናደደ ነበር። አሁን ላይ ግን ይሄ አሁን ላይ እንግዲህ ያለችበት ነገር ፖሊሷ፣ በጣም ይሄ ህይወት በጣም አሪፍ ደረጃ ላይ እየሄደች ነው። እሱም ጋም ትሄዳለች ተመረምር ለስ ማለት ነው እና እኔ ይመስለኛል ግን በሆነ እንትን ላይ ፊልም ላይ ስናየው ማን ነው ስሙ በእንትኑ የተላልፏል ያለው ኢትዮጵያ ግን የሚያዩት ሌሎቹ ዋት ድዩ ነው። እና ለማንኛውም ማለት ነው የምታችው ላይክ፣ ሰብስክራይብ እያረጋችሁ አበረታቱን። እኛስ እኛስማናለን እኛስማናለን ለእኛ ወገን ለወገን ነው መሆን ያለበት ማለት ነው እና እንረዳዳ ይግባችንን እንስራ ማለት ነው። ተዋለውኝና ብዙውን ጊዜ እንትን አለን። ስለዚህ በዚህ ላይ ብዙ ነገር ተናል ማለት ነው እና አሁን ላይ ፖሊሷ እንግዲህ ፖሊስ ነይ ብላ ስትላት ማነች ኤፉዬን በድንጋጤና በፍርሃት ተጨንቃ ነው የቆመች ማለት ነውና አሁን ላይ እንግዲህ ህይወትን ማን ያስታውሳል? ፖሊስ ነው አብሎ እሷን አለቂ ሁሉንም ነገር ስታደርግ የነበረው ማለት ነው። እና ይህን ይመስላል። ለማንኛውም ለነበረንም ቆይታ በጣም ነው የምናመሰግነው፣ መሰገነው ይህንን ቤት ስትገቡ ላይክ ሰብስክራይብ እያረጋችሁ ቤተሰብ እንሁን እላለሁኝ። እውነት ነው ማለት ነውና ተስፋቱ በቁስ ስገዱ ጸልዩ ሁሉም ነገር የሚሆን ነው ማለት ነው እና እና ለማንኛውም ለነበረን ቆይታ እናመሰግናለን። ሰላም ለሀገራችን፣ ሰላም ጠፍቷል። ሰላም ለህዝባችን፣ ህዝቡም እየጠፋ ነው እና ሰላም ለሁሉ ዓለም ይሁን በማለት ባለው ማለት ነው እና ይመስላል ማለት ነው። ለነበርና ና ለነበረን ቆይታ በጣም ነው ማመሰግነው። ቤተሰቦቼ ከወደዳችሁት ላይክ፣ ሰብስክራይብ አዲስ የሆናችሁ ደግሞ ደሙ እየደወልኩኝ ደስታን በመጫን ያበረታቱን እላለሁኝ። ለነበረን ቆይታ አመሰግናለሁ። ከምንም በላይ ግን ሰላም ለጠፋ ሁሉም ለሁሉም ዓለም ላይ ሰላም ለጠፋ ሁሉ ፈጣሪ ሰላምን ያምጣለን። ከውጭም ከውስጥም ላሉ ጥላቶቻችን ደግሞ ፈጣሪ በሰው ላይ ያስገባቸው ማለት ነው። ከምንም በላይ ሰላም ቀዳሚ ነውና ሰላምን ያምጣልን። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለሁሉ አለም ይሁን እላለሁኝ እላለሁም። እንግዲህ ቤተሰቦቼ እናመሰግናለን ለሁሉም ነገር ማለት ነው። እናም ኤፉዬ እንግዲህ ፖሊሷም ነግራት ነው ያቆመችው ፖሊስ መሆኗን ኤፉን በመደንገጥና በመፈት